ባለፈው ብያቸዋለሁ ማን ነው በጣም ወሬ የሚወደው ማውራት ሳይሆን ወሬ ወሬ መስማት ወንድ ነው የወሬ ቋቱ ትልቅ የማን ነው የወንድ ነው ወንድ በነገራችን ላይ ወሬ ካልሰማ ይታመማል ሴት ልጅ ኩሽናዋ ጥሩ ከሆነ ችግር የለባትም እየሰራች ቤቷን ደስተኛ አድርጋ ትቀጥላለች ወንድ ልጅ ግን ምን እየተፈጠረ እንዳለ ኢንፎርሜሽን ከሌለው ያመዋል ለዚህ ነው ቬዌ ዴቼ ቬሌ ምናምን ምናምን ቱቡስ እየገባ ወሬ የሚሰማው ዜና የሚያደርገው እግዚአብሔር እኛንን እኮ ወሬ ሰሚ ያደረገን እኛን ነው ስለዚህ የእሷን የወሬ የመያዝ አቅሟን ትንሽ አድርጎታል። እና ቋቷ ትንሽ ነው፣ የገባውን ትተፋዋለች። የሚጨመር ካለ ጨምራ ትለቀዋለች በእሷ መልክ አድርጋ። ወንድ ልጅ ቢከተው ብሎ ምን ማለት ነው እያለ ጭራሽ እንዲያውም እየመረመረ፣ ሰፊ ነው፣ ይለጠጣል፣ የወሬ ቋቱ። ግን የሚገርማችሁ ነገር ወሬ ወንድ ልጅ ካልሰማ የስለ ልቦና ቀውስ ያጋጥመዋል ከዛ አካላዊ በሽታው ውስጥ የሚገባው ብዙ ጊዜ ግን ሰዎች ሴት ልጅ ነው ወሬኛ የሚያደርጉት አዎ የማውራት አቅም አላት አማኒ እንደዛ አይደል አንተ እዚህ ላላባት ሬዲዮ 11 ሰዓት ላይ ድሮ ቴቾፌ ላይ እንደዚህ አንቴናው እንዲ እንዲ ሲያረጉት እዚህ ላይ እሪ ያሳውሳል በሳሎን እንት ሲልበት ጅ ይወጣና ያደርጉ እናት ጉዳዩ አይደለም። እዛ ወጥ ታበስላለች እንደ አሁኑ ነገር ከጨረሰች ብላ ደግሞ ድስቶቿን ገልብጣ ታጥባለች። እሱን ሲጨርስ ሶስት ሰዓት ደግሞ ቪኦኤ፣ ሁለት ሰዓት የኢትዮጵያ ዜና ገዛ ቁጭ ሲል እሷ እንትና እንትን ሆነ ባክ ምናምን ስትል እሱንም ይሰማ እና ሰፈር ውስጥ ግን ምንድነው የሚባለው? ሴቶች ወሬኛ ናቸው አይደለም።